ሰላም ጤና ይስጥልን፣ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎችን በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርስም በነዚህ አማራጮች ዜናዎቻችን እንዲከታተሉ ባክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሆኑ። ቀዳሚውን በአበሽጌ ወረዳ በተፈጸመ ጥቃት አንድ የጸጥታ አባል ሲገደል፣ አምስት ሰዎች ታግተው መወሰዳቸው ተገለጸ። በጉራጌ ዞን አበሽጌ ወረዳ ሆሌ ከተማ በታጣቂዎች በተፈጸመ ጥቃት አንድ የፖሊስ አባል ሲገደል ሌሎች አምስት የከተማው ነዋሪዎች ታግተው ተወስደዋል ተብሏል። በዕለተ ቅዳሜ በቀን 15 2018 ዓ.ም ማታ ወደ ከተማው የገቡት ታጣቂዎቹ እገታ ለመፈጸም መሆኑ ምንጮች አስረድተዋል። በቦታው ስራ ላይ የነበረው የፀጥታ አባል ላይ ጥቃት በመፈጸም የፈለጓቸውን ዜጎች አግተው መሄዳቸው ነው የተነገረው። ስራ ላይ ነበር የተባለው ሳጅን ዮሐንስ ሄርባ ገድለው መሳሪያውን መውሰዳቸውንም ተገልጿል። ከታጋቾች ውስጥ አንድ ታጋች አምልጦ መምጣቱንና የታገቱት የከተማ ነዋሪዎች ወደ ጊቤ በረሃ መወሰዳቸው እንዳልቀረም ምንጮች ጨምሮ አስረድተዋል። በወረዳው በተደጋጋሚ ጊዜ በታጣቂዎች ዜጎች ይታገታሉ፣ ይገደዳሉ፣ ዘረፋም ይፈጸምባቸዋል። በወረዳው በተለያዩ ቦታ ሰፍሮ የሚገኘው የመከላከያ ሰራዊት በቂ ባለመሆኑ ታጣቂዎቹ ከጥቃት አላስቆመም ተብሏል። ዘረፋን ዓላማ ያደረገው በተከታይ ጊዜ በወረዳው በተለያዩ ቦታ ጥቃት የሚፈጽመው ታጣቂ ቡድኑ በአንዳንድ በወረዳው በሚገኙ ባለሀብቶችና ነጋዴዎች ድጋፍ እንደሚደረግላቸው ምንጮች አስረድቷል። በአካባቢው ማህበረሰብ ሽፍቶች እየተባሉ የሚጠሩት እነዚህ ታጣቂዎች ንጹሐንን በማገት ገንዘብ የሚሰበስቡ ጫካ ከመሸጉም ዓመታት እንዳለፋቸውም ይነገራል። እነዚህ ሽፍቶች ባለፉ ሳምንት በኖነ ወረዳ ጥቃት በመፈጸም ንጹሐን የገደሉ ሲሆን ዘራፊዎቹ ሆሌ ከተማን በማለፍ ላይ የነበሩት ሁለት ሾፌሮች በተከታታይ ሳምንታት መግደላቸውም ጂንን መዘገቡ የሚታወስ ነው። ከጥያቸው ለቅ የወጡ አካላት ተመልሶ አካባቢያቸውን ከጸጥታው አካል ጎን በመቆም ሰላማቸውን ሊጠብቁ እንደሚገባ ተገለጸ። የምስራቅ ጉራጌ ዞን ሰላምና ጸጥታ መምሪያ ከሶስቱም የሶዶ ወረዳ መዋቅር አመራርና የጸጥታ አካላት ጋር በሶዶ ወረዳ እስካሁን ሲሰሩ የመጡ የሰላምና ጸጥታ ተግባራትና የቀጣይ አቅጣጫዎች ላይ ያተኩረ ውት መድረክ በአማውንቴ ከተማ ተካሂዷል። የሎጂስቲክስና የሰው ኃይል በማጠናቀር ሁሉም የዞኑ መዋቅር ሚሊሻዎችን በማደራጀት በማጠናቀር ስራዎች ሊሰሩ እንደሚገባና የኮማንድ ፖስት የሚመሩ ቀጠናዎችም የመረጃ ልውውጦችን በማጠናቀም የተሻለ ስራ መስራት እንደሚገባም ተጠቁሟል። የጸጥታው አካል ሲሰራ የመጣው ተግባር ቀላል እንደነበርና በቀሪ ጊዜያትም በላቀ መልኩ ከማህበረሰቡ ጋር በመሆን ጠንክሮ ሊሰራ እንደሚገባም ተጠቅሷል። ማህበረሰቡን በተገቢው በማወያየት በስለን ቦና ማጀገን ለህዝብ ስጋት የሚፈጥሩ ተጠራጣሪ አካላት ለይቱ በማውጣት ህጋዊ እርምጃ መውሰድ እንደሚገባ፣ እንዲሁም የጸጥታው አካል ከማህበረሰቡ ጋር ያለው የመረጃ ልውውጥ እና ቅርርብ በማጠናከር ተጠያቂነትና ኃላፊነት በተሞላበት መንገድ ሊሰራ እንደሚገባም ተነግሯል። እንደ ወረዳ በሰላም ጉዳይ እጅግ በርካታ ስራ እየተሰራ እንደሚገኝና ከአጎራባች ወረዳዎች ጭምር መረጃዎችን በመለዋወጥ ስራዎች እንደተሰሩ እንዲሁም ውስጥ ያሉ ባንዳዎች ህጋዊ እርምጃ እየተወሰደ እንደሆነም ተነስቷል። አጎራባች የሆኑና የከተሞች መግቢያ በር በሆኑ አካባቢዎች የሮንድ ጥበቃ በማጠናከር አስፈላጊውን ስራ እየተሰራ እንደሚገኝና አከራይ ተከራይ የመለየትና ተገቢውን ክትትል የማድረግ ድንገተኛ የሆኑ ፍተሻዎችን የማድረግ ስራ እንዲሁም መደበኛና ድንገተኛ ሚሊሻዎች በማደራጀት ከወረዳው ጋር የመረጃ ልውውጥ በማድረግ በተገቢው እየተመራ እንደሆነም ተገልጿል። ግድባ ነው ኩታዘር ወለኔ ወረዳ እየተገነባ የሚገኘው ያዞ ተንጠልጣይ ድልድይ ሳይጠናቀቅ መጠቀም ለጉዳት ስለሚዳርግ ዜጎች ድልድዩን ከመጠቀም እንዲቆጠቡ ተጠየቀም። የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ በጉራጌ ዞን ግድባ ነው ኩታዘር ወለኔ ወረዳ ያስገነባ የሚገኘው ያዞ ተንጠልጣይ ድልድይ በመጠናቀቅ ላይ እንደሚገኝ ተገልጿል። ነገር ግን ድልድዩን ተጠናቅቆ ለአገልግሎት ክፍት እስከሚደረግ ድረስ ጉዳት ሊያደርስ ስለሚችል ሕብረተሰቡ መጠቀም እንደሌለበት የወረዳው ትራንስፖርትና መንገድ ልማት ጽህፈት ቤት የጥንቃቄ መልእክቱን አስተላልፏል። የአዞህ ተንጠልጣይ ድልድይ ተጠናቅቆ አገልግሎት መስጠት ሲጀምር በወረዳ ከሲብማራንቶ እና ጎምራ ቀበሌዎች በቀላሉ የሚያገናኝ ነው ተብሏል። ድልድዩን ተጠናቅቆ ስራ ሲጀምር ህብረተሰቡን ተጠቃሚ ከማድረግ በተጨማሪ ለወረዳው የቱሪዝም ፍሰት እንዲጨምር ከፍተኛ አስተዋጽኦ እንደሚኖሩም ተዘግቧል። የወረዳው የመሬት አቀማመጥ ወጣ ገባና ፈታኝ የሆነ ሲሆን ከፍተኛ በጀት የሚፈልጉ መንገዶች እንዲሰሩ ጥያቄ ቢቀርብም የተወሰኑ ስራ ላይ መሆናቸውም ያገኘነው መረጃ ያመለክታል። የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ እዳ አለባቸው 10 የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሰረት ይፋ ሲሆን ኢትዮጵያ በ1.59 ቢሊዮን ዶላር እዳ ሰባተኛ ደረጃ ይዛለች። ተባለም ዝርዝሩ በ6.89 ቢሊዮን ዶላር በሚጠጋ ዳ በአንደኛ ደረጃ በምትገኘው ግብፅ የሚመራ ሲሆን ኮትዲቫር እና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዳ በመያዝ በሁለተኛና ሶስተኛ ደረጃ ላይ ተቀምጧል። የአይምኤፍ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዳ ምክንያት የረዥም ጊዜ እድገታቸው ላይ ጥያቄ የሚያጨር ሲሆን በተመሳሳይ መልኩ ኢኮኖሚያዊ ችግራቸውን እየተባባሰ መምጣቱን ተመላክቷል። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማቸውን እንዲቀንሱ፣ ግብሮች እንዲጨምሩና የመንግስት ሴክተር በጀት እንዲቀንሱ አስገድዷል። ይህም ከባድ ማኅበራዊና ኢኮኖሚያዊ መዘዞች አስከትሏል ተብሏል። የዋጋ ግሽበት እየጨመርና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የአይምፍ ዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝም ተጠቁሟል። በዚህ ምክንያት ብዙ የአፍሪካ ሀገራት በጤና፣ በትምህርት በመሰረተ ልማት ላይ ሟለነዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢን እንዲመድቡ እየተገደዱ መሆኑም ለመረዳት ተችሏል። ከስምንት ሺህ በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ ተወስዷል ተባለም። በ8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸው በአግባው ባለ መወጣታቸው የዲሲፕሊን እርምጃ መወሰዱን የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ገለጹም። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት እስከ ደረጃ ዝቅ ማድረግና ሽግሽግ ያካተተ መሆኑም አቶ አደም ተናግሯል። ፓርቲው ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለውን አመራርና አባል በጥሩ ስነምግባር ኃላፊነቱን በብቃት እንዲወጣም የተሰራ መሆኑን መግለጻቸው ተዘግቧል። በቅጣይ የተሰጠውን ኃላፊነት በሚገባ በማይወጣ ህዝቡን በታማኝነት በማያገለግል በብልሽው አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናቅሮ እንደሚቀጥልም አንስተዋል። በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱ እንዲወጣ በዚህ የህዝብ ተጠቃሚነትና የኑሮ እንዲሻሻል ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራም አደም አመልክቷል። ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ መሆኑ ተገለጸ። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው የጸጥታ ችግርና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክ ፈተናዎች እየቀጠሙት መሆኑ አስታወቀም። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይም በመተማና በምስራቅ አማራ አካባቢዎች ያለው የፀጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑም ተጠቁሟል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርትና አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑ አስረድቷል። የዓለም ምግብ ፕሮግራም ምንም እንኳ እነዚህ ገደቦች ቢኖሩም ግጭት ባለበት ክልል ውስጥ የሰብአዊ ድጋፍ አገልግሎቶችን ማቅረቡን መቀጠሉን ገልጿል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ እናመሰግናለን። መልካም ጊዜ።